በጣም የምወደው ነገር ነው እና ተመልካቾች፣ እስኪ የጠላውን ውበት እንዴት አያችሁት? እስኪ ተመከቱት። እዚህ ጋር ማዘር እየቀዳች ሰላም ሰላም፣ ቤተሰብ። እዚህ ጋር ደግሞ እንደምታያት ላም በጣም ታሳዝነኛል። በጣም ቆንጂ የላም ናት። ጭድ እየሰጣዋት ነው። በልጅነታችሁ ለከብት ጭድ የሰጣችሁ ሰዎች ታስታውሳላችሁ። በእርግጠኝነት በጣም ደስ የሚል ትውስታ አለው። አንዳንዴ የኛ አካባቢ ሰው፣ የራያ ሰው በጣም ይገርመኛል። ይቺ ደግሞ የቤት ላም ናት። ና እንግዲህ፣ ሰውየው በጣም ቅር እያለው እየተከዘ ነው ይሸጠልኝ። የኛ አካባቢ ሰው እንኳን ለሰው ለእንስሳት ራሱ ምን ያክል ዋጋ እንደሚከፍል በጣም ይገርመኛል። ና ያሳደገውላም ያው ችግር ካልገጠመው በቀር እንዲታረድ አይፈልግም እና በጣም ይገርመኛል። በኋላ ዱለት እያበሰለ ነው ሰውየው እንደምታዩት፣ እኛ አካባቢ እንግዲህ ሴቱም ወንዱም ባለሙያ ነው። በጣም ይገርመኛል በምን አይነት መንገድ እየሰራው እንዳለ በጣም እዚህ ጋር ደግሞ የሰሩትን ነገር እየቀመሱት ነው። ካየሁትና ከታዘብኩት የተመቻቸው ይመስለኛል። እንደምታዩት እያቀመሳቸው ነው ለሁሉም ወንድ ነው የሰራው። የወንድ ሙያ ደግሞ ታቆታላችሁ እንግዲህ። በነገራችን ላይ ወንድ የሰራው ነገር በጣም ይጥማል ተብሎ ይታሰባል። እኔም ቀምሼዋለሁ። እውነት እውነት ለመናገር በጣም ነው የሚጥመው። በጣም ነው የወደድኩት። ተመልካቾች፣ እዚህ ጋር ደግሞ ተመልካቾች እንጀራው እንዲጋገር ሊጡን እየቀዳች ለሚጋግሩት ሰዎች እያቀበለች ነው። እናታችን ማለት ነው። እንደምታዩት በጣም አሪፍ መናታ ነው። እውነት ለመናገር በጣም ከባድ ነው። ማሳረስ የሚባለው ኃላፊነት እጅግ በጣም ከባድ ኃላፊነት ነው። የሚያደክም ነው። እንግዲህ ምንም ማድረግ አይቻልም። ያው ምንድነው የምንለው እንግዲህ ውለታቸውን ለመክፈል ያብቃን ብለን እንግዲህ እናምናለን። ተመልካቾች እዚህ ጋር ደግሞ ተመልካቾቼ እንደምታዩት እንጀራ እየተጋገረ ነው። በነገራችን ላይ አጃ ሲያዝ በቃ አንድን ስራ ለመስራት ትልቁ ሚና የሚጫወተው ከምንም በላይ ጎረቤት ነው። ያለ ጎረቤት ስራ መስራት አይቻልም። የፈለገ ነገር ብደግቱ ጎረቤት ስራውን ካልሰራላችሁ፣ የሴቱን ስራ ሴት ካልሰራው፣ የወንዱን ደግሞ ወንድ ካልሰራው በትክክል አጃውን በትክክል ማውጣት አይቻልም። ተመልካቾች የምታዩት ደግሞ በአጋጣሚ የገባ ልጅ ነው። ደስ የሚል ልጅ ፈገግታው ምናምን። እዚህ ጋ ደግሞ ሌላኛዋ እህታችን ይሄን እንጀራ እየለበለበችው ነው ተመልካቾቼ እናንተ እርግጠኛ ነኝ ውጭ ሀገር ያላችሁ አሁን ላይ ከኢትዮጵያ ከወጣችሁ በጣም ብዙ ዓመታት ስላስቆጠራችሁ እንጀራ የጋገራችሁበትን ጊዜ የልጅነት ትውስታ ሙሉ በሙሉ እንደሚያስታውሳችሁ እርግጠኛ ነኝ። በነገራችን ላይ ራያ አካባቢ ያለው ባህል በጣም ይገርመኛል። ቴክኖሎጂ ስልጣኔ የማይቀይረው ፒውር የሆነ ያልተበረዘ ማንነት ነው ያለውና እኔ በጣም ይገርመኛል። ስቲል እያያችሁት ነው። በዚህ መንገድ ነው የሚጋ ዮሐንስ መሰለ ይባላል። ይሄ ደግሞ ወንድማችን ጎረቤታችን ነው። እንግዲህ ስራውን በማገዝ በጣም እየደከመ ነበረ። እሱን ብቻ ሳይሆን ሌሎቹን በደንብ አድርገው ነው ስራውን ከበር ያደረጉልን። የሚገርማችሁ በጣም ነው የምናመሰግነው። በጣም እንወዳችኋለን። በጣም እናከብራችኋለን። ይህ የምታዩት ደግሞ ተመልካቾች የራያ ጠላ ነው። አቤ ጠላ ብሎ ዝም ነው ተመልካቾች። በቃ ቀምሱበት። እንግዲህ ጠላ ጠጥቶ ያላደገ ሰው ይኖራል ብዬ አላስብም። እውነት ለመናገር ራያ አካባቢ ደግሞ ከራያ ማንነት መገለጫዎች ጠላና ጠጅ ነው። በተለይ ከጠጅ በበለጠ ደግሞ ጠላ ትልቁን ስፍራ ትልቁን ቦታ ይይዛል። ጠላ በህይወቴ በጣም በጣም መወደ ተመልካቾች

ከቀን ጀምሮ ሽንኩርት ሲከትፉ ከዛ ላይ ደግሞ ሽንኩርትን ከትፈው ሲጨርሱ ደግሞ ስጋውን ሲያዘጋጁ በጣም በብዙ ድካምና ሀስል ውስጥ አልፈው ተመልካቾች እንደምታዩት እዚህ ጋ የቅምሻ ፕሮግራም የሰሩትን ቴስት እያደረጉ ነው፣ እየቀመሱ ነው። እንግዲህ ሰው ለፍቶ ደግሞ ላቡን ጠብ አድርጎ ውሎውን የሰራውን ስራ ሰዎች በዚህ መልክ ቼክ ሲያደርጉት በጣም ደስ ይላል። የሰራችሁትን ነገር ራሳችሁ ስትቀምሱት የሚሰጣችሁን ስሜት በጣም አስቡት ተመልካቾቼ። ሰው ሰርቶ ሲጨርስ የደከመበትን የሰራውን ምግብ ቀምሶ ጠላም ጠጥቶ ነው ወደ ቤቱ የሚሄደው። በራያ ባህል ተመልካቾች፣ እንግዲህ በደንብ ስለምታውቁት ለእናንተ ማስረዳት ከባድ ነው፣ የራያን ባህል ከልጅነት እስከ እውቀት ስላደጋችሁበት ሌላኛው ነገር ደግሞ ተመልካቾቼ ወደፊት እግዚአብሔር ቢረዳኝና ቢፈቅድ የራያን ባህል ጥልቅ በሆነ መንገድ አጥንቼ አለባበሱን አመጋገቡን ሥርዓቱን ወጉን ባህሉን በጣም ለዓለም ሁሉ ባስተዋውቅ በጣም ደስ ይለኛል። እኔ አሁን እዚህ ጋር ጠላ ሲጠምቁ ሲሰሩ ሲተጋገዙ ባህሉን አለባበሱን እያንዳንዱ ሕግና ሥርዓት በጣም ይገርመኛል። ማለት ትራዲሽናሊ ባህላዊ መንገድ ቢሆንም ግን ሪል ነገሩን ማህበረሰቡን ወግና ባህል ትውፊት የሚገልጽ ነገር ነውና በጣም ይገርመኛል። የራያ ባህል በጣም ጥልቅ ነው። እኔ ዩኒቨርሲቲም ሳለሁ ብሔር ብሔረሰቦች በዓል አለባበስ፣ ምናምን ሁሉ ነገር አመጋገብ፣ ምናምን በምናከብርበት ጊዜ ደምቆ የመታየት ነገር አለው። ያ ማለት ሁሉም ብሔር ብሔረሰብ የራሱ ውብና ድንቅ ባህል እንዳለው አምናለሁ። ግን የራያ ባህል ደግሞ በጣም ይገርመኛል። ያው የማውቀው ስለ ራሴ ባህልና ካልቸር ስለሆነ ነው። የሌሎችን ባውቀውና ብረዳውም ጥልቅ ደግሞ የራሳችን ነው የምናውቀው

ተመልካቾች እዚህ ጋር ደግሞ እንደምታዩ፣ ጠቅላላ አድርጌ ልንገራችሁ። መቼም ከመካከላችሁ መዳፊያን የማያውቅ አይኖርም። በመዳፊያ ጠላን መቅዳት ማለት በጣም ይገርመኛል። በሽክና ጠላ መጠጣት በመዳፊያ መቅዳት በጣም የምወደው ነገር ነው። እና ተመልካቾች እስኪ የጠላውን ውበት እንዴት አያችሁት? እስኪ ተመከቱት። እዚህ ጋር ማዘር እየቀዳችሁ ነው። ተመልካቾቼ በጣም የሚገርም ጠላ ነው። ይህን ጠላ ለመጠጣት በጣም ጉልበት ኢነርጂ ያስፈልጋል። ታውቃላችሁ፣ ጠላ አይነት አለው። ይሄ በጣም ጠንካራና በጣም የሚያምር እምትወዱት ነው፣ የሚስማማችሁ ጠላ ነው።